ያደጋው ሁሉ አደጋ የከባድ ወንጀል ሁሉ ከባድ በአላህ ማሻራት፣ በአላህ ማጋራት። በአላህ ማጋራት በየትኛውም መልኩ የሰው ልጆችን ሊያጠቃ ይችላል። ማንም ከሽርክ ንጹሕ ነኝ ብሎ ሊተማመን አይገባም። እኔ ስለ ሽርክ ሊነገረኝ አይገባም ከሽርክ ሸሽቼ አይደል እንደ መስጂድ የመጣ የመጣሁት ከተላ አይገባም። መስጂድ ውስጥም ሽርክ ውስጥ ልትገባ ትችላለህ። ሽርክ ላይ ላይ ሲያርፍ ምታውቀው የሚሰማህ ነገር አይደለም ከጉንዳን ኮቴ የበለጠ ስውር ነው ድብቅም። ለሊት ጨለማ ላይ በጥቁር ድንጋይ ላይ ትንሽዬ ጥቁር ጉንዳን ሲሄድ ማይታየውን ድምፁ ማይሰማውን ያክል ሽርክ ስውር። ለዚህም ነው ነብያት የፈሩት። የተለያዩ በሽታዎችን ከምንፈራው በላይ ከተለያዩ በሽታዎች ከምንጠነቀቀው በላይ ሽርክ ልንጠነቀቅ ይገባል። የከባዱት ሁሉ ከባድ የሰው ነፍስ ማጥፋት፣ ወለድ መብላት ዝሙት መስራት ወላጆችን መበደል፣ ሌሎችም ከባባድ የሚባሉ ወንጀሎች አሉ። ቀጥለን እንደታክ። ከሁሉም ከባዱ የከፋው በአላህ ማሻረክ። በአላህ ማሻረክ ወንጀል እኛ ጋር ካለ ከሌሎች ወንጀሎች ሁሉ ብንጠራ ብንጠዳ ምንም አይጠቅም። ወንጀል ሁሉ የሽርክ ወንጀል ሁሉንም ወንጀሎችን ያካተተ፣ ከሽርክ በላይ ከሽርክ በኋላ ወንጀል የለም። ደብሩ بسم الله الرحمن الرحيم الله አላህን ተባረክ ወተዓላ ያዛቸውን በመታዘዝ የከለከላችሁን በመከልከል ፍሩት። ለአኼራችሁ የሚሆን ስንቅ ያዙ። ከስንቆች ሁሉ በላጭ ነገ አላህ ፊት ጠቃሚ ስንቅ አላህን ተባረክ ወተዓላ መፍራት ወደ አላህ ተባረክ ወተዓላ ተሽቀዳደሙ። ከሰው ልጆች ሁሉ አላህ ዘንድ ትልቅ ቦታ ያለው በኸይር ስራ ዱንያ ላይ ሰዎችን የሚቀድም የክያም ቀን አላህ ሲቆም ከወንጀል ጠርቶ ብዙ ኸይር ስራ ይዞው የሚቆም ሰው ነው። ዱኒያም ሆን አኼራ ላይ ለተለያዩ ችግሮች የሚዳርገው ወንጀል አላህ ተባረከ ወተዓላ የከለከለውን መስራት ስሩ ያለውን ከመስራት ወደኋላ ማለት ነው። በግልም ይሁን ጠቅላላ የሰው ልጆች ላይ ችግር የሚደርሰው አብዛኛውን ጊዜ በወንጀል ባላ የሚመጣው ፈተና አደጋ የሚበዛው። አላህን በማስቆጣት። ይህ በላ አደጋ ችግር ሊወገድ ሊጠፋ የሚችለው ደግሞ ወደ አላህ በመመለስ ከአላህ በመታረቅ ተውበት በማድረግ የተውትን ኸይር ስራ ግዴታ በመስራት በመወጣት የተዳፈሩትን ወንጀል ተሰጥቶ ሁለተኛ አላደርግም ብሎ በማቆም አላህ ተባረከ ወተዓላ ታዘዙኝ ታዘዙኝ ብላ መልእክተኛይን ታዘዙ ብላ አላህና መልእክተኛውን የሚታዘዝ ሰው በዱንያም በአኼራም በሰላም እንደሚኖር አላህና መልእክተኛውን የማይታዘዝ የሚያምፅ ሰው ደግሞ ሰላም እንደማያገኝ፣ እንደሚጨናነቅ፣ እንደሚሸበር፣ እንደሚፈራ ነግሮና ወንጀሎችም በሁለት እንደሚከፈሉ በቁርአንም በሐዲስም ተነግሯል። ሁሉም ወንጀል መርዝ ነው። ልንርቀው፣ ልንጠላው፣ ልንጠነቀቀው ይገባል። ወንጀል ስንሰራ ራሳችንን እየጎዳን እንጂ እየጠቀምን እንዳልሆንም ልናውቅ ይገባን። አላህን በማመጽ የሚገኝ ጥቅም የለም። ሸይጣን ግን ሰው ልጆችን ሊያታልል ሊያመሳስልባቸው ይችል ይሆናል። ለጊዜው የተደሰቱ የተጠቀሙ ሊመስላቸው ይችላል። ነገር ግን ኋላ ላይ አኼራ ላይ እሳት የሚያስከትል ስራ እዚሁ ዱንያ ላይም ከሰሩት በኋላ መረበሽን መጨናነቅን።

የተከረከላቸው ከባባድ ወንጀሎችን ከራቃችሁ፣ ከተዋችሁ፣ ከተጠነቀቃችሁ ኑከፊር አንኩም ሰይአቲኩም፣ ጥቃቅን ወንጀሎችን እንሰርዝላችኋለን፣ የተከበረ መግቢያ ጀነት እናስገባችኋለን ብሏል። ከባባድ ወንጀሎችን ያራቀ የተጠነቀቀ ጥቃቅን ወንጀሎችን አላህ ይቅር ይለዋል፣ ይሰርዝለታል። ከባባድ ወንጀሎችን የተዳፈረ ያልተወ በከባባድ ወንጀሎችም በጥቃቅን ወንጀሎችም ይያዛል፣ ይጠየቃል። ከምንከለክላችሁ ወንጀሎች ውስጥ ትልልቁን ከራቃችሁ ከተጠነቀቃችሁ ትንንሹን እንሰርዝላችኋለን፣ ይቅር እንላችኋለን ማለት ትንንሹ ይቅር እንደሚባል የተነገረው ከባባዱን ወንጀል ለተወሰው። ከባባድ ወንጀልን ያልተወ በከባዱም በጥቃቅኑም ይያዛል። ተውበት ካላደረጉ ደግሞ ጥቃቅን የሚባሉ ወንጀሎችም ወደ ከባድነት ይቀየራሉ። ተውበት ካላደረጉ በቋሚነት ሁሌ በግዴለትነት ከሰሩት ጥቃቅን የሚባሉ ወንጀሎችም ወደ ትልልቅ ወንጀል ይቀየራል። ሁሌ ከተውበቱና እስትግፋር ካደረጉ አላህን ምሕረት ከጠየቁ ለምን ይሄን ጥፋት አጠፋው ብለው ራሱን ከወቀሱ ያጠፉትን ጥፋት የሚያብስ ኸይር ስራ ከሰሩ ደግሞ ከበባዱንም ወንጀል አላህ ይመራል። ማ የፍዕሉ ላሁ ቢዐዛቢኩም ኢንሸከርቱም ወአመንቱም ወካነ ላሁ ሻኪራን ዓሊማ በኩል አላህ እናንተን በመቅጣቱ ምን ይጠቅማል? ካመሰገናችሁት፣ ከታዘዛችሁት፣ በብቸኝነት ካመለካችሁት፣ ከፈራችሁት፣ ካከበራችሁት አላህ ተባረክ ወተዓላ ባሮቹን የሚያመሰግን ትንሽ ኸይር ሥራ ሲሰሩ ብዙ አጅር የሚሰጥ የሆነ ጌታ ነው፣ ሁሉንም የሚያውቅ ነው ብላ። ወንጀል መዘዙ ዱንያንም አኺራንም ያበላሻ ሰዎች አኺራ ላይ ጀነት እንዳይገቡ የሚያደርጋቸው ወንጀላቸው እዚህ ዱንያ ላይ አሁን ቀደም ያለፉ ህዝቦች በጎርፍ በአውሎ ነፋስ በመሬት መንቀጥቀጥ የጠፉት በወንጀላቸው ምክንያት የፍርዓውንን፣ የሃማንን፣ የሁድ፣ የሳልሕ ህዝቦችን የኑኅ ህዝቦችን ታሪክ ቁርአን ነግሮን፣ በኩለን አኸዝና ቢደንቢ እነዚህም በሙሉ በወንጀላቸው ምክንያት ብርቱ አያያዝ ያዝናቸው ቀጣ ናቸው ይላል። እዚህ ዱኒያ ላይ ያልተቀጣ ኢለም የተቀምጡ ረብሁ ራሕመት አኼራ ላይ ይቀጣል ወንጀል በዋዛ አያልፍ የሰው ልጆች እዚህ ምድር ላይ መጥተው እንዲሰቃዩ እንዲታመሙ እንዲሰደዱ እንዲራቡ እንዲቸገሩ ያደረገው የሰው ልጆች አባት አደም አንዲት እንዛፍ አትብላ ብለው ሸይጣን አሳስቷቸው በመብላታቸው ምክንያት አንዲት ወንጀል ብቻ ከጀነት ታስወጣች በዱንያ ቆይታቸው ተቆጥሮ ማይዘለቅን ወንጀል የሰሩ ሰዎች እንዴት ነው ተመልሰው ጀነት መግባት በቀላሉ የሚያስቡት? ጀነት ውስጥ የነበረን ሰው ገብቶ የነበረን ሰው እንደፈለክ ብላ፣ እንደፈለክ ሁን፣ አንዲት ዛፍ ብቻ አትንካ ተብሎ የነበረ ሰው ከገባ በኋላ አንድ ወንጀል ካስወጣው፣ ያውም ከጀነት ውጭ ሆኖ ቆጥሮ ሊዘልቀው ማይችልን ወንጀል ቀንና ሌሊት የሚሰራ ሰው እንዴት ነው በዋዛ ጀነት መግባት የሚያስበው? ጀነት ንጹህ ናት፣ የንጹዎች ሀገር ናት። ወይም መጀመሪያ አለመነጃጀት አላህን ጠብቀኝ ማለት የከለከለን ነገሮችን በሙሉ መከልከል የሚቻል ስለሆነ መራቅ፣ መጠንቀቅ፣ ከተነጀሱ ወንጀል ላይ ከወደቁ በተውበት ውሃ መታጠብ፣ ቀጣይ ሕይወትን ቅሪ ሕይወትን ማሳመር ማስተካከል። ወንጀሎች ምንም እንኳ ትልቅ ትንሽ ቢባሉ ሁሉም መርዝ ናቸው። ዱንያ አኼራን የሚያበላሹ ናቸው። ሁሉንም ልንጠነቀቅ ይገባናል። ትንሹንም ትልቁንም ወንጀል ሰው አላህን መፍራት ማለትም ይህ ነው ተብሏል። ትልቁንም ትንሹንም ድብቁንም ግልጹንም ወንጀል ተው። ሁሉም ቦታ ላይ አላህን ፍራ። በሁሉም ነገር ላይ አላህን ፍራ። ሙእመን ምትባለው ተቂ ምትባለው። የኔ ከባድ ወንጀል የሚባለው በቁጥር የተገደበ ምንም እንኳን አንዳንድ ሐዲሶች ላይ ከባባድ ወንጀሎች ከባይረዝኑ የሚባሉት ሰባት ናቸው ይባላል። ከሰባት ውስጥ ዋና ዋና የሚባሉትን የከባዶች ሁሉ ከባድ የሚባሉትን፣ ብዙ ጊዜ የሰው ልጅን የሚያጠቁትን መግለጽ ፈልገው እንጂ ነብዩ ሰላተ ሰላም ሰባት ናቸው ከማለት ይልቅ ሰባ ናቸው ማለት ይሻላል ይቀላል፣ ብለዋል አብዱላህ ብኑ ዐባስ። ሌሎች በጥቅሉ ይሄን ያደረገ አላህ ይርገመው የተባለለት ወንጀል በሙሉ ከባድ። ይሄን ያደረገ ከእኛ ከሙስሊሞች አይደለም፣ ነቢ ይሄን ካደረገ ሰው የጠሩ ናቸው የተባለለት ወንጀል በሙሉ ከባድ ወንጀል። ለምሳሌ ያታለለ፣ ያጭበረበረ ከእኛ አይደለም ብሏል ነቢያችን ላት ወሰላም። በሙስሊሞች ላይ መሳሪያ ያነሳ ከእኛ አይደለም ብላ። ከባድ ወንጀል ነው ማለት። ይሄን ያደረገ እንዲህ አይነት ወንጀል የሰራ ዱንያ ላይ በዚህ መልኩ ይቀጣ የተባለለት ወንጀል፣ ይገረፍ፣ ይገደል የተባለለት ወንጀል ከባድ ወንጀል። አስካሪ መለጥ መጠጣት፣ ዝሙት መስራት፣ የንጹሃንን ስም ማጥፋት፣ ያልሰሩትን ወንጀል የሌለባቸውን ወንጀል መለጠፍ ከባድ ወንጀል ይባል። ወይም እንዲህ አይነት ወንጀል የሠራ ሰው አኬራ ላይ እንዲህ አይነት ቀጣ አለለት ተብሎ የተነገረለት ወንጀል በሙሉ ከባድ ወንጀል። ስለዚህ ከባባድ ወንጀሎችን በቁጥር መገደብ አይቻልም። አሁን የተባሉ ሌሎችም ወስፎች፣ ቅጣቶች የተነገሩለት ጥፋት በሙሉ ከባድ ወንጀል ይባላል። ሁሉንም ወንጀሎችን ልንርቃቸው፣ ልንጠነቀቃቸው ይገባል። በተለይ ደግሞ ነቢ ሰለላሁ ወሰለም ሰባት አጥፊ የሰው ልጅን የሚያከስሩ ወንጀሎችን ራቁ ብለው የዘረዘሯቸው ሰባቱን ከባባድ ወንጀሎችን ልንርቅ ይገባል። የመጀመሪያው የአጥፊዎች ሁሉ አጥፊ የከባዶች ሁሉ ከባድ ወንጀል አልኢሽራኩ ቢላህ በአላህ ማሻረካ በአላህ ማሻረክ ማለት የአላህን ሀቅ ከሱ ውጭ ላለ ሌላኛው አካል አሳልፎ መስጠት ማለት የአደጋዎች ሁሉ አደጋ የከባድ ወንጀል ሁሉ ከባድ በአላህ ማሻረክ በአላህ ማጋራት በአላህ ማጋራ በየትኛውም መልኩ የሰው ልጆችን ሊያጠቃ ይችላል ማንም ከሽርክ ንጹህ ነኝ ብሎ ሊተማመን አይገባም እኔ ስለ ሽርክ ሊነገረኝ አይገባም። ከሽርክ ሸሽቼ አይደል እንደ መስጅድ የመጣሁት እጥላ አይገባም። መስጊድ ውስጥም ሽርክ ውስጥ ልትገባ ትችላለህ። ሽርክ ላይ ላይ መጥቶ ሲያርፍ የምታውቀው የሚሰማህ ነገር አይደለም። ከጉንዳን ኮቴ የበለጠ ስውር ነው። ድብቅም ገሊት ጨለማ ላይ በጥቁር ድንጋይ ላይ ትንሽዬ ጥቁር ጉንዳን ሲሄድ ማይታየውን ድምጹ ማይሰማውን ያክል ሽርክ ስውር ለዚህም ነው ነብያት የፈሩት። ኢብራሂም አለይሂ ሰላም

ጣዖትን ከመገዛት ጣዖትን ከማምለክ አርቀኝ ጠብቀኝ ነው። ጣዖት ከአላህ ውጪ ለምን ይመለካል ብለው ጣዖትን ሰባብረው እሳት ላይ የተጣሉ ሰው ናቸው። አላህን ብቻ መታዘዛቸውን በአላህ ተባረከ ወተዓላ ታዛዥነት ልባቸው መሞላቱን በተግባር ለማየት ተፈትነው ልጃቸውን ለማረድ የተዘጋጁ ሰው ናቸው። መሬት ላይ ጥለው የሞከሩ ሰው ናት። ከመሆኑም ጋር እኔንም ልጆቼንም ጣዖት ከመገዛት በአንተ ከማጋራት ከሽርክ አርቀኝ ጠብቀኝ ነው። ነብዩላህ ኢብራሂም ከሽርክ ጠብቀኝ ብለው አላህን ከተማጸነ እኛ ማን ነን? ምን አድርገናል ለዲን ብለን? በስንት ፈተናዎች በተጋገር ፈተናዎች ምን ወድቅ ሰዎች ነው? ሶላትን በአግባቡ ማን ሰግድ ሰዎች ነው። ብዙዎቻችን ዘካን ባግባቡ ማናወጣ ሰዎች ነው። ዳተዎች አይናችንን ተሐራም ማንጠብቅ ሰዎች ነው። ብዙ ጉድለቶች ያሉበን የጉድለቶች ሁሉ ዋና የሆነው ሽርክን ማንበራ ከሆነ ሽርክን አልተረዳ ነው ማለት። ነብያችን ሰለላሁ ዐለይሂ ወሰለም መካ ሲኖሩ ለ13 አመት ገደማ ላይላ ኢለላህ በል እያሉ ሁሌ የሰዎች ልብ ላይ እንዲሰርጥ እንዲታወስ ያደርጉ የነበረው ተውሂድን። መዲናም ሄደው በተለያዩ ህጋቶች ጋር ቀላቅለው ያስተምሩ የነበረው ተውሂድን፣ የሽርክን ተቃራኒ። ጣረሞት ላይ ሆነው ያጣጣሩ፣ መተንፈስ በሚከብድበት ወቅት ላይ እንኳ አይሁድና ነሷራን አላህ ይርገማቸው የደጋግ ሰዎችን የነብያትን መቃብር የዒባዳ የአምልኮ ስፍራ አደረጉት። የአላህ ቁጣ እንዳይነት ሰዎች ላይ የበረታ ነው ያሉ እሳቸው ከሞቱ በኋላ ኡመታቸው መቃብራቸውን የዒባዳ ቦታ እንዳያደርግ አስጠንቅቀዋል። ዩሐድሩ ማ ሰነዑ ነቢ በዚህ አስቸጋሪ ወቅት ላይ ሰከራተል መውት ላይ ያሉ አይሁድና ነሳራን አላህ እርግማቸው መቃብር አምላኪዎች ሆኑ ያሉበት ምክንያት ሰሓቦችን ይሄን ድርጊት እንዳይፈጽሙ እያስጠነቀቁ ነበር ተብሏል። ወደ ተውሒድ በመጣራት ስራቸውን ጀመሩ። 23ቱን ዓመት ሙሉ ተውሒድ አስተማሩ። መጨረሻ ነፍሳቸው ስትወጣ ከአዱንያ ሲወጡ ከሽርክ አስጠንቅቀው ነው የሞቱት። ሰሓቦቻቸውም በተደጋጋሚ ሽርክን ሲያስፈራሯቸው ታዲያ ምን ይሻላል ሲሏቸው ጌታዬ ሆይ እያወቅኩ በአንተ ከማጋራት አንተ ጠብቀኝ፣ ሰላው ላጋራሁት ለማጋራው አንተ ማረኝ በሉ ብለዋቸው፣ አቡበክርን፣ ዑመርን፣ ዑትማንን ሽርክን ፈርተው፣ ሽርክን ጠልተው፣ ሽርክን ሸሽተው ከሚወዱት ሀገር ከመካ ከንብረታቸው ከቤተሰባቸው የተለዩ ሰዎች ሌላ ወደሚያውቁት ሀገር የተሰደዱ ሰዎች ሽርክን ለማስወገድ ሽርክን ለመዋጋት አንገሳቸውን ለሰይፍ የሰጡ ሰዎችን ሽርክ ያስፈራሯቸው ነው። ሲሞቱ እንኳን አስተንግጋቸው ነው ሞቱ። ዛሬ ላይ በተለያየ መልኩ ሽርክ ተስፋፍታ፣ ወደ ተውሂድ በመጣራት ፋንታ ወደ ሽርክ የሚጣሩ ሰዎች ብቻ ያውም በዲንስ ያውም በነቢው ዴታት፣ ከእስላም ውጪ ያሉ ሰዎች የሚፈጽሟቸው ብዙ ሽርኮች እስላም ውስጥም ተገኝተዋል። ሙስሊም ነኝ የሚሉ ሰዎች ውስጥም ተገኝተዋል። መስጅድ ውስጥ ሽርክ እየተሰራ ነው። በወልዮች በሷሊሖች ውዴታ ስም ሽርክ እየተሠራ ነው። ወይም የሽርክን አደገኝነት አለማወቅ ነው። አልያ ደግሞ ኢስላም የሚለውን ነገር ከመሠረቱ አለመረዳት። ነቢ ከመካ ሰዎች ያጣላቸው ምንድነው? ሌባ ተብሎ አይደል? ዘራፊ ተብሎ አይደል? ነፍስ ገዳይ ተብሎ አይደል? ሰው ማያከብር ተብሎ አይደል? ነቢይ ላይ አንዳች የተጠቀሰች ወንጀል የለችም። አጅዐለል አሊሀተ ኢላሃን ዋሂዳ። ሁሉንም ትታችሁ አላህን ብቻ አምልኩ ይላል። እንዴ ይሄ የሚደንቅ ነው። ከዚህ ጋር መኗኗር አይቻለም። ጉደሉት፣ አውጡት ከሀገር ነው ያሉት። እዛ ማንኛው ሙስልም በየጊዜው ተውሂዱን ሊያድስ ይገባል። የተለያዩ በሽታዎችን ከምንፈራው በላይ ከተለያዩ በሽታዎች ከምንጠነቀቀው በላይ ከሽርክ ልንጠነቀቅ ይገባል። የከባዶች ሁሉ ከባድ የሰው ነፍስ ማጥፋት፣ ወለድ መብላት፣ ዝሙት መስራት፣ ወላጆችን መበደል፣ ሌሎችም ከባባድ የሚባሉ ወንጀሎች አሉ። ቀጥለን እንተካከል ከሁሉም ከባዱ የከፋው በአላህ ማሻረክ። በአላህ ማሻረክ ወንጀል እኛ ጋር ካለ ከሌሎች ወንጀሎች ሁሉ ብንጠራ ብንጠዳ ምንም አይጠቅም። የሽርክ ወንጀል ሁሉንም ወንጀሎችን ያካተተን። ከሽርክ በላይ ከሽርክ በኋላ ወንጀል የለም ተብለው ከሁሉም ወንጀል ቢጠራ አንድ ሰው የሽርክ ወንጀል ካለበት የወንጀለኞች ሁሉ ወንጀለኛ። ሽርክ ከሌለ ደግሞ ሌሎች ወንጀሎች ቢኖሩ ተውሒድ ይቅር ያስብላል። ሽርክ ይቅርታን ይነፍጋል። ውጡ ያደረገ ሰው ውዱን ካልጠበቀ ውዱ እንደሚፈርሰ ሁሉ ሙስሊም ነኝ የሚል ሰውም ተውሒድን ካልጠበቀ ሽርክን ካልተጠነቀቀ እስልምናው ይፈርሳል። አሽርኩ ከልሐደፊ ዲጣሃረቲ ተብሏል። ሽርክ መልካም ስራ ላይ ከተቀላቀለ መልካም ስራን በሙሉ ያፈርሰዋል። ውዱ የሚፈታ ነገር ውዱ የሚያፈርስ ነገር ከገጠመን ውዱአችን እንደሚፈርሰው ተብሏል። ውዱአችንን ከምንጠብቀው በላይ ተውሒዳችንን እምነታችንን ልንጠብቅ ይገባናል።

የተለያዩ ኸይር ስራዎችን ሰርተው አላህ ዘንድ ደረጃቸው ማንም ከማይደርስበት ከፍ ቢልም ነገር ግን ሽርክ የሚባለውን ወንጀል ቢዳፈሩ የሰሩ ስራ ሁሉ ይከስር ነበር፣ ይበላሽባቸው ነበር ብሏል። ነቢያት እንኳ ሽርክ ቢሰሩ አላህ ዘንድ የነበራቸው ደረጃ ሊጠቅማቸው እንደማይችል ነው ብለናል። ይሄንም ያለው ከሽርክ ለማስጠንቀቅ እንደ ነብያት ሽርክን የሚፈራ ከሽርክ የራቀ ማንም ካለመኖሩ መኖሩ ጋር ስለዚህ ሽርክን ልናውቀው አይነቶቹ ብዙ ናቸው። የምላስ ሽርክ አለ፣ የልብ ሽርክ አለ፣ የሱጁድ የሩኩዕ የአካላት ሽርክ አለ፣ የመፍራቅ የመውደድ ሽርክ አለ። እንደ አላህ ሊወደድ የሚገባው ማንንም የለም። ከአላህ ውጪ ያለ ነካል እንደ አላህ ወደው አላህ በሚጠላው ነገር ከታዘዙት ሽርክ ላይ ተገባ ማለት ነው። እንደ አላህ ሊፈራ የሚገባው ማንም የለም። ስለዚህ ነው ሽርክ ድብቅ ነው፣ በሮቹ ብዙ ናቸው የተባለ እስከ ሽርክ ጠብቀኝ ልንል አውቀን ደግሞ ልንርቀው ይገባል።